ይሰጣችኋል። አረ እንዴ ምን ተከሰተው? ምን መጣ እንዴ? አይደረግም። የፈለገ ቢሆን እንዶ ሩታ እንድትመለስ መንገድ ፈልገ እንኳን ቢሆን ሌላ ሴት አምጥተህ ትችላለህ እንጂ እንዴት ፍቅርን መስዋዕት ታደርጋለህ? የእውነት እኔ ራሱ የእሷ ምላሽ እስከምጠብቅ ድረስ በጣም እንትን ብያለሁ ግን አንድ ነገር መናገር ፈልገው በጣም ተበሳይታችኋል። በተለይ የፍቅር ደጋፊዎች በጣም በጣም ተበሳይታችኋል። እስቲ ይህን ነገር እየተከታተልኩ ነበረ በጣም በቴሌግራም ቻላኔ በጣም እያደረሳችሁ ነው ብስጭታችሁን ምንድና፣ አብርሃም ያደረገው ነገር እንዴት ፍቅር እንደዚህ ይላታል ብላችሁ በጣም እንትን ብላችኋል። ግን ሰው ስሜታዊ ሲሆን ሲበሳጭ፣ በተለይ ደግሞ በትዳርና በፍቅሩ ላይ እንደዚህ አይነት አደገኛ ነገሮች ሲመጡ እንደዚህ አይነት ክስተቶች ይፈጠራሉ። ከቂም አትያዙበት። በቃ ከመወዛገብ ነው ሜሪ ጋር ያሳለፈውን ታቆታላችሁ። ምን እያ እንዳደረገችው ቤቱ አበሻቅጣ ውሻ አርጋ ስታባረው እንደገና ደግሞ ከዳኒ ጋርም ያለውን ነገር አይታችኋል። ነገሮች ሲደራረቡ በጣም በጣም በጣም ውስጡ ጥሩ አጎርተውታል ብዬ አስባለሁ። እና እኔ አንደኛ ነገር መፍትሄ የሚያደርጉት እንደዚህ አይነት ጉዳይ ከሚሆን አብርሃም አሁን ፍቅር እንደዛ ከምታደርግ ለምን እንትና ጋር አልሄድክም? ለምን እንትና ጋር አልሄድክም ከጋሽዬ ጋር ጋሽዬ እንደዛ ነገሮችን ሲያደርግ ነበርና ከጋሽዬ ጋር ለምን ለመፍታት አልሞከርክም? እንዴ ወደዚህ እኮ ሊመጡ ነበር አይደል? እንዴ ሊመጡ መፍትሄ ሊፈልጉ እንደ ሽማግሌ ቁጭ ብለው ሊያወራችሁ ነበሩ፣ ግን በቃ ለምን እንደሆነ እኔ እንጃ። ለምን እንትና እንዳከላከል አላቅም፣ እንዲቀሩ አደረገ። ስለዚህ በይበልጥ ቅርብ የሚሆን ቤተሰብ እያለ ለምንድነው እንደዚህ አይነት ስተቶችን፣ በስተት ላይ እንዴት ስተት ትሰራለህ? እንዴ ጋሽዬ ተናግሯል እኮ። በህይወታችሁ ማል እስኪ እንደው ቀንጨብ አድርጌ የተናገሩትን አባቱ የሱ እንግዲ እንትን የተናገሩትን እንስማችሁ። ምን እየሰራችሁ ነው? ምን እያረጋችሁ ነው? እኔ ሌት ቃል እኮ እንጠየናንተን እንትን ቪዲዮ ነው የሚከታተለው አይገደውም። እንደ እሱ ስለሰው ስለሰው ለምን አይገደውም? እንዴ እንሂድ። እኔ ማ ሁሉን ጠግጥጉ ይዛል። በቃ ካሁን በኋላ ሁሉን ጠግጥጉ ጠብሬ፣ አሁን ባለ ትዳር ነው አይደል። በፍጹም በእኔ ፍቃድ አልወጣ፣ አይወጣ። ምን አባት ወጣች? ኤፍሬም እዚህ ጋር አባትየው መጥተው ሰላም ለማውረድ ያለውን ችግር ለመፍታት እንደ አባት ሁለቱን አንቺም ተው አንተም ተው ብለው ለመቆጣት ሲመጡ ኤፍሬም ለምን እንዳከላከል አልገባኝም። ቢመጡ ግን መፍትሄ የሚገኘው እነሱ ጋር ነበር እንዴ አንደኛ ነገር መጣ እዛ ጋር ቤት ምን እንዲህ እንዲያውቁ አልፈልግም፣ እንደዚህ ራሴ እፈታዋለሁ አልኩ። ግን ስትፈታ አላየንም። ማርኬን በጣም ርቀ ነበር። ደጋግመን ጠይቀን ነበር ነገሮችን ግን፣ አንተ አሁን ቢያንስ ብታረፍድም መጣሃል። ፍለፊት ፍለፊ ተጋፍጠሃል። እኔ ነገር እያደረኩ ያለሁት አንድ ነገር ማወቅ ያለባችሁ ውድ ቤተሰብ፣ እናንተ ስለምትከታተሉ ጉዳይ ብላችሁ የምትከታተሉት ጉዳይ ለኛም ጉዳያችን ነው፣ ይመለከተናል። እኛ እንዲህ እንዲህ እያየን ነው። እውነት እንፈልጋለን ካላችሁ ለኛም ያን እውነት ከየት አድርገን እናመጣዋለን የምትጠይቁን ጥያቄ ስለሆነ ማሰብ ያለባችሁ እዚህ ጋር ለሁለቱ መለየት ምክንያት የሆኑ ሰዎች ጭራሽ እንደ መፍትሄ እያቀረቡ እነሱ በጠሯቸው ቦታ ላ ከመሄድ ቤተሰቦቻቸው ጋር ሆኖ ተረጋግተው ቢያስቡስ እንዴ! ሩታን እኮ ውጪ አማራጭ አርጋ እንድታሰብ ያደረጉት እነሱ ናቸው። ከጎኑ ነው ማለት ነው እንዴ! ያንን እኮ ነው ምንድን ነው እነዚህ ልጆች ምንድነው እያደረጉ ያሉት ያሉት ጋሽ፣ ያን እውነት ነው፣ ትክክል ናቸው። ስሙ እቀበልሃለሁ፣ ግን ግን ይሄ ነገር በዚህ ሳምንት በዚህ አስራ አምስት ቶሎ ብለ ማጥቋጫው ከሆነ እሄዳለ መሄድ አይቀር። አይ እኮ ነገር ነው ሆነ ቃል ገባው ለጋሽ አው እሱን ከጃምልት አብሬን ከጃምልት ማንተ ማንተን። ምናልባት ምናልባት አሁን በፍቃድ ወጥቼ ያለው እንደዚህ ብላችሁ እንትምትም ከበኔ ፍቃድ አልወጣችሁ። እኔ አሁን ውድ ቤተሰቦች ሰዎች እንግዲህ ተናግረዋል። እንዳይመጡ አከላከሏቸው እንጂ በሁለቱም በኩል በሜላትም እናት በኩል ስለ ልጃቸው ምን ያህል ይመለከተኛል ያለችበትን ረዳሉ ሲሉት ያሉትን ሰምተናል። ነገር ግን አብርሻውንም ስሜታዊነትን ቀንሰህ ያለብህን ቁጣ ቀንሰህ ይበልጥ ለቤተሰብ ለእሷ ቅርብ ለቤተሰብ ቅርብ ሆነህ ነገሩን በአጭሩ መቅጨት ትችላለህ። በቃ ሲጀመር እንትና ረሙ አግኝቷት ነበረ። ረሙ ባገኘት ሰዓት ረሙ እንደዚህ ቀርቦ ካወራት ለምንድን ለማስታረቅ ያልሞከረው ዩቲዩብ ላይ ያመጣት ስጦታ ምናምን ብሎ ሸቅሎ ባት ሄደ። በቃ እረሙም አንዱ የሴራው አካል እንደሆነ አሳይቻቸዋለሁ። ያንን ፖሊስ ብሎ ለማታለል ከጽጌ ጋር ምን ያህል በሚስጥር እንት እንዳለ አይተናል። ውድ ቤተሰብ እረሙም አደገኛ አደገኛ ሰው እንደሆነ እኔ በተጨባጭ መረጃ አስገንዝቤ ይላችሁ እቀርባለሁ ማለት ነው ሩታን እንደ ማባበል ምናምን አደረገ ለልጅቱ ሀገር ማለት ነው። አደጋ ነው ይዞላት የመጣው ስለዚህ እኔ አሁን በዚህም በዛም ብዬ ነገሮችን እኔ ለእንትን ለማድረግ አልሞክርም። ያለውን እውነታ ግን በተጨባጭ በተጨባጭ ይዤ ይመለሳለሁ። የፍቅር ቤተሰቦች ተቆርተዋል አው ተቆጥተዋል ፍቅርም ያለችበት ሁኔታ አጣራለሁ። የማውቀውን ነገር ከእናንተ የሚደርሰኝ እናንተ ስለሷ የምታውቁ ካላችሁ አጋሩን። ሌሎች ለተጨነቁትም እንድናደርስ። ተጨንቋል። ይሄን ነገር ስታይ ምን ፊል አረገች የሚለው ነገር በጣም ብዙዎች ይረብሻል። ሶ ስለዚህ ውድ ቤተሰቦች ጠብቁኝ። እኔ በሰሞኑን የፍቅርን ጉዳይ ደግሞ ይዤላችሁ እመጣለሁ። ዋነኛው ነገር አደገኛው ግን ዳኒ ጽጌ፣ ሜሪ እንዲሁም ደግሞ ማለት ነው እንዲሁም ደግሞ እረሙ ከነሮቤል ጋር ሆኖ ከጀርባ የማይታይ ሮቤል የሚባል ልጅ አለ። ከነሱ ጋር ሆኖ እያሴሩበት እያሉት ነገር በጣም አደገኛ ነው። ሮቤል የሁሉም ኃላፊ ሆኖ ከዛም ከዛም እያሾረ እያጦቻቸው የልጆቹን ሕይወት እየመጠበጠ ያለው እሱ ነው። አብርሽ ስህተት ሰርቷል። ይቅርታ ይጠይቃል። ተመልካቹንም ፍቅርን ይቅርታ ይጠይቃል ብዬ አስባለሁ። ለምን እዚህ ጋር ፉፉ የሚባል ፍቅረኛ አላት። ፉፉ የሚባል ሕይወት አላት። ከእሱ ጋር አብራ ብዙ ነገር እያሳለፈች ነው ያለች ልጅ ነች ከዛ ውስጥ ሁላ ወታ ነው እሱ ጎን ሆና የእሱን ህይወት እንትን ለማድረግ መስዋዕትነት ስካፍል የነበረችው። ስለዚህ አብርሃም፣ የሰው ትዳር ውስጥ አንተም እንደገባው ዳኒን እንትን እንዳደረገው የዳኒ ነገር አትከተል። የእውነቴን ነው የምልህ፣ ይቅርታ ጠየቃት። ፍቅርን አብራችሁ መሆናችሁ እኮ ጥፋት አይደለም። እኔ ምንም አልከፋኝም፣ ምንም ሀሳብም አልሰጠውም። አብርሽ፣ እውነቴን ነው የምልህ፣ ካለበት ጭንቀት ነው እረዳለሁ። ይህን ነገር እንድታደርጊያሉ፣ እነ ዳኒ፣ እነ ሜሪ እነሱ እንደሆኑ አቃለሁ። ወደህ እንዳልሆነ በደንብ ነው የምረዳውና የማውቀው እዚህ ውስጥ የከተቱ ወደህ እንዳልሆነ አውቀዋለሁ። እነዚህ ሰዎች አደገኛ ሰዎች እንደሆኑ እረዳለሁ አውቃለሁ። ነገር ግን ነገር ግን እነሱን መጋፈጥ ያለብህ ማለት ነው፣ ሌላውን መስዋዕት በማድረግ አይደለም። ሂድ ጋሽዬ ጋር ጊዜ ወስደህ ረፍት አድርገህ ነገሩን አሰላልሰ መልስ ለመስጠት ሞክር። አንቺም ሂጂ ቤተሰብሽ ጋር ያለውን ነገር ውጭን አማራጭ ከማድረግ ነገሩን አብሮ ሆኖ ቤተሰብ ጋር መፍታት ይሻላል። እኛ የምንለቅላችሁን መረጃ እያያችሁ አሃ እንዲ ታስቧለካ። ለምን ተመልካች ነዋ። እውነት አለዋ፣ ተመልካች። ከተመልካች አይን የሚያመልጥ የለማ። ከካሜራ አንዳንዴ ልትሰወሩ ትችላላችሁ። ተመልካች ግን ከየትም በኩል አለ፣ የሚረዳው ነገር አለ። ስለዚህ የእነዚህ ልጆች ሕይወት ለመበጠበጥ የምትሞክሩት እጃችሁን ሰብስቡ። በዛና በዚያ ያለውን ጉዳይ በየቤተሰቦቻቸው ፍቱት። ጋሽዬም ተናግሯል። ይሄ ነገር ማብቃት አለበት፣ መተው አለባችሁ ብለዋል። ስለዚህ ይሄ ትልቅ የማንቂያ ደውል ነው። የማንቂያ ደውል ነው ለሁላችሁም ማለት ነው። በቃ እኔ አሁን አለቃችሁ ሜሪም ትናንትና ከጽጌ ጋር እንደዚያ እንደዚያ ነው የሚቪዲ፣ አታስመስሉ አታስመስሉ፣ በተለይ ሜሪ በቃ ከዳኒ ጋር እያረጋችሁ ያለው ነው አሁንም ሁለቱን ለመለያየት ነው። አሁንም ልታረቋት እንዳሰባችሁ መረጃው ደርሰውኛል። ስለዚህ ያለውን እውነት እናጋልጣለን እስከ መጨረሻው ድረስ እስከመጨረሻው ድረስ እስከመጨረሻው ጠብታ ድረስ ይሄን ጉዳይ እየተከታተል እያደማን እያደማን እየተከታተል እንንቀጥላለን እስከ መጨረሻው ድረስ። እናንተም ተከታተሉ። እናመሰግናለን። ውድ ቤተሰቦቼ በጣም ተናድጄ ያለው ስሜት ዛሬ እውነቴን ነው። አንደኛ አብርሃምን ስሜት አድርገውት ስህተት እንዲሰራ አድርገውታል። በቃ ስህተት እንዲሰራ አደረጉት። ከውስጡ እንዳሉ ነው፣ ይህን ነገር አውቀዋለሁ። ስለዚህ እነዚህ ሰዎች አሁንም እጃቸውን እስከሚያሳርፉ ድረስ ትግላችንን እንቀጥላለን ባይ